አሰላም አሌይኩም ረህመቱላሂ ወበረካቱህ። ውድ ከምቶ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከእኔ ጋር ነው አልሐምዱሊላሂ። እናንተ እንዴት ገረማችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው። ዛሬ ለሆራችሁ ብቅ ያልኩት ተገልጬ ስለ አብርሽና ስለ ሩታ ነው። እንግዲህ አብርሽና ሩታ እንደሚታወቀው ሰሞኑን ደስበቢ ሁኔታ ተጋቡ፣ በለፋፍ ችሉ ሰራቸውም አወጡ።

ከምንም በላይ ልትከባከብ ከምንም በላይ ትወደድ ከምንም በላይ ልትፈቀር ይገባል ሴት ልጅ። ከምንም በላይ ከምን በጣችሁ በላይ በቃ ፍቅር ለተሰጠ ጊዜ ልትሰጥ ይገባል ሴት ልጅ። ሴት ልጅ የፈጣሪ ስጦታ ናት። እንንገራችሁ፣ ሴት ልጅ የፈጣሪ ስጦታ፣ በተለይ ለወንድ ልጅ ስጦታ ናት። ማለት ነው። እሷ ከሌለች እኮ ወንድ ቤት እራሱ ቤት አለ ያ አይመስለውም። ሚስት ከሌለ ወንድ ላይ ቤት ያለው አይመስለውም። አየህ ምንም አይመስለውም። በቃ ማጥፋት፣ ውጭ መሄድ የሚታየው ያብቻ ነው እና ሚስት ሲኖረው ግን

ላይክ እያደረጋችሁ ይህን ቻነል ሸር አድርጉ። ይህ ቪዲዮ ቫይራል እንዲወጣ ፈልጋለሁ። መቶ ሺ ኬ እንዲታይ አለበለዚያ መቶ ሺ ኬ ታታየ ሪላለሁን ነግሬያችኋለሁ። መቶ ሺ ኬ ያሳዩልኝ። እሺ ቤተሰብ ላይክ አድርጎ ሰብስክራይብ ሸር አድርጎ

አሰላሙ አሌይኩም ወረህመቱላሂ ወበረካቱ። በርቱ፣ ልዩ ውድ ሀገሬ ልጆች አበረታቱ ማለት ነው። አብሽሮ በቃ እንግዲህ በቀጣይ ቪዲዮ እንገናኛለን። ውድ ሀገሬ ልጆች እና ስለ ሩታና ስለ አብርሸ ፍች ጨላችኋለሁ። ቀጣይ ደግሞ በአዲስ ቪዲዮ እንገናኛለን። ሀዋይ ቦቼ ማለት ነው። ባይ ባይ፣ መልካም ጊዜ እና መልካም ቀን። ተኛሽ እንዴ